እንዴት አላችሁ? የተወደዳችሁ እያደመጣችሁን ስለሆነ በጣም አመሰግናለሁ። በፕሪምየር ሊግ ክለቦች የአጥቂ ፍላጎት ከፍተኛ ነው። አጥቂ የማይፈልግ ዘጠኝ ቁጥር የማይፈልግ ትልቅ ክለብ ብዙ የለም። ምናልባት ማንቸስተር ሲቲ እና ኒውካስል ካልሆኑ በስተቀር ብዙዎቹ ክለቦች ሃይ ፕሮፋይል ዘጠኝ ቁጥር ተጫዋች ቢያገኙ የሚጠሉ አይመስለኝም። የአርሰናል ደጋፊዎች ያለፉት ዓመታት ብርቱ መሻት ይሄኛው ነው። ማንቸስተር ዩናይትድም እንደዚሁ ዘጠኝ ቁጥር ይፈልጋል። የራስሙስ ሆይሉን ዝውውር በተለይ ስኬታማ ስላልሆነ እስካሁን ድረስ በተለይ በተጠናቀቀ የውድድር ዘመን ጥሩ ሲዝን ስላላሳለፈ። ቼልሲም ቢሆን ከኒኮላ ጃክሰን የተሻለ ሃይ ፕሮፋይል ዘጠኝ ቁጥር ይፈልጋል። በእርግጥ ሊያም ዴላፕን አምጥቷል። ስለዚህ የቼልሲ ፍላጎት በመጠኑ መቀለል ያለ መሆኑ የሚጠበቅ ነው። ግን ሁለቱም ወጣት አጥቂዎች ናቸው። ሊቨርፑልም ቢሆን የፕሪምየር ሊግ ሻምፒዮን ቢሆንም ግን ደግሞ በዘጠኝ ቁጥሮቻቸው ብዙ እርካታ ያላቸው አይመስለኝም። የሊቨርፑል ደጋፊዎች ብዙ ትልልቅ ክለቦች የዘጠኝ ቁጥር ፍላጎት አላቸው። የዘጠኝ ቁጥር ተጫዋቾች እጥረት ግን በተደጋጋሚ ተመሳሳይ ስሞችን ከእነዚሁ ክለቦች ጋር እንድንሰማቸው አድርጓል። ለምሳሌ ቪክቶር ዮኬረሽ በአርስናልም በማንቸስተር ዩናይትድም ይፈለጋል። ተመሳሳይ ስም በተደጋጋሚ ዘገባዎች ላይ ሲጠቀስ እንሰማለን። አሁን በብዙ ክለቦች የመፈለግ የጀመረ አንድ ደግሞ ፈረንሳይ ተጫዋች አለ። ስለሱ ነው ጥቂት ማንሳት የፈለግኩት የኡጎ ኤኪቲኬን ስም በቅርብ ጊዜ በእንግሊዝም በጀርመን ብዙሃን መገናኛዎችን በኩል እንደተነገረው ማንቸስተር ዩናይትድ፣ ስካይ ስፖርትስም ጭምር ዘግቦታል። ይህንን ተጫዋች ማስፈረም ከሚፈልጉት ክለቦች ተርታ ስሙ ተካቷል። ከዚያ አስቀድሞ ሊቨርፑል ይህንን ተጫዋች ይፈልገዋል ተብሎ ተጠቅሶ ነበር። ቼልሲም፣ ከዚያ ደግሞ አስቀድሞ ይህንን ተጫዋች ማስፈረም ይፈልጋል በሚል ስሙ ተጠቅሶ ነበር። እንደው አሁን ጠንከር ብሎ የአርሰናል ስም ከቤንያሚን ሼሽኮ ወይም ከቪክቶር ዮኬሬሽ አንዱን ያስፈርማል በሚል በተደጋጋሚ ሪፖርቶች እየወጡ ቢሆንም ግን፣ ከጥቂት ወራት በፊት የሚኬል አርቴታ ቡድን በማስፈረም መሻት ውስጥ ካካተታቸው ተጫዋቾች መካከል አንደኛው አሁን ለፍራንክፉርት እየተጫወተ ያለውን ይህንን የቀድሞ የፔዥ ተጫዋች አንደኛው አድርጎ ይዞት ነበር የሚል ዘገባ ነበር። ለጊዜው ግን በቅርብ ሳምንታት የምንሰማው ቅድም የጠቀስኳቸውን ከላይፕዚግ ሼሽኮን ወይም ከስፖርቲንግ ሊዝበን ዮኬሬሽን ማምጣት ይፈልጋል በሚል ነው። ይሄ ተጫዋች ግን የሚጠራበት ገንዘብ በጣም ከፍተኛ ነው። ሌላ የ9 ቁጥር ተጫዋቾችን እጥረት የሚነግረንም እንደ ቤንያሚን ሼሽኮ እንደ ኦጎ ኤኪቲኬ አይነት ተጫዋቾች በጣም ጥሩ ተጫዋቾች ቢሆኑም ነገር ግን 80 100 ሚሊዮን ዩሮ የሚያወጡበት አንደኛው ምክንያት የ9 ቁጥር ተጫዋቾች እጥረት በገበያው ላይ ስላለ ነው። ማንቸስተር ዩናይትድ የዛሬ ሁለት ዓመት ለ ሆይሉንድ 80 ሚሊዮን ዩሮ የከፈለው ዘጠኝ የሴሪያ ጎሎችን ካስቆጠረ በኋላ ብቻ ነው። አሁን እንደሚባለው ፍራንክፉርት ማገኛለሁ ብሎ ተስፋ የሚያደርግበትን መቶ ሚሊዮን ዩሮ የሚያገኝ ከሆነ በፈረንሳያን ተጫዋቾች ታሪክ ከኪሊያን ምባፔ፣ ከኦስማን ደምቤሌ፣ ከአንቷን ግሪዝማን ቀጥሎ ከፖግባም ጥቂት ብቻ አንሶ ብዙ ገንዘብ የተከፈለበት ተጫዋች ሊሆን ይችላል። ያው በቅርብ ጊዜ በፍራንክፉርት በኩል እንደተነገረው የግዴታ መቶ ሚሊዮን ዩሮን በአንድ ጊዜ መክፈል አይጠበቅባቸውም፣ ወይም ክፍያው በፔመንት ስትራክቸር ኔጎሽት ተደርጎ በዚህ ጊዜ በአምስት ዓመት ወይ በሶስት ዓመት ወይ በአራት ዓመት በተለያየ ምዕራፍ እንዲከፈል ፍቃደኞችንን የሚል አይነት ሲግናል ሰጥተዋል። ስለዚህ ተጫዋቹን ብዙ ትልልቅ ክለቦች እየፈለጉት ነው። ብዙ ምክንያቶች አሏቸው። ይሄ ተጫዋች ከዚህ በፊት ሃንስ ለሚባለው ቡድን ነበር ይጫወት የነበረው፣ በፈረንሳይ እዛ በጣም አስደናቂ የውድድር ዘመን አጋማሽ ካሳለፈ በኋላ ኒውካስል በወቅቱ በሳውዲ ፐብሊክ ኢንቨስትመንት ፈንድ በፒይኤፍ በሚባለው ተይዞ ስለነበር የመጀመሪያ የዝውውር ግቦቹ ካደረጋቸው ተጫዋቾች መካከል አንደኛው ኡጎ ኤኪቲኬ ነበር። ከ30 ሚሊዮን ፓውንድ በላይ አቅርበው እንደነበር አስታውሳለሁ። ግን ተጫዋቹ በዚያው የውድድር ዘመኑን በራንስ ማጠናቀቅ ፈልጎ ስለነበር የኒውካስልን ጥያቄ ሳይቀበል ቀረ እና እዛው ግማሽ የውድድር ዘመኑን አሳለፈና የውድድር ዘመኑ ሲያበቃ ወደ ፓሪስ አንጀርማ ተጓዘ እና በፔዤ ግን ብዙ አልተሳካለትም ነበር። ግን ወደ ፓሪስ ለመሄድ የመረጠበትም ጊዜ ትክክለኛ ጊዜ አይመስለኝም። ምክንያቱም በወቅቱ ምንም እንኳ የእነዚህ ሶስት ተጫዋቾች ጥምረት የሰራም ባይሆን በዚያ እሱ ወደ ፔዤ በተጓዘበት ተመሳሳይ ጊዜ የፓሪሱ ክለብ ሜሲ ነበረው፣ ነይማር ነበረው፣ ኪሊያን እምባፔ ነበረው። እነዚህ ተጫዋቾች ባሉበት ቡድን ውስጥ ብዙ የመሰለፍ ዕድል እንደማያገኝ ግልጽ ነበር ግን በድፍረት ይህንን ምርጫ ነበር የወሰደው። እዛ አልተሳካለትም መገመት እንደሚቻለው። ከዚያ በኋላ ነው እንግዲህ ወደ ፍራንክፉርት የተጓዘው መጀመሪያ በውሰት በኋላ በቋሚ ዝውውር። በዚህ በተጠናቀቀው የውድድር ዘመን በ48 የፉክክር ጨዋታዎች 22 ጎሎች አስቆጥሯል፣ 12 የመጨረሻ ኳሶች አቀብሏል። ወይም በድምር በ48 ጨዋታዎች 34 የጎል ተሳትፎ ነበረው ማለት ነው። በቡንደስሊጋ ጨዋታዎች ብቻ ደግሞ 33 ጨዋታዎችን አድርጎ 15 ጎሎች አስቆጥሯል። ስለዚህ በጠቅላላው በጣም ጥሩ የውድድር ዘመን ያሳለፈ ተጫዋች ነው። የእንግሊዝ ክለቦች ደግሞ በተለይ ባለፈው ማርች ለፈረንሳይ ከ21 ዓመት በታች ቡድን እየተጫወተ ከእንግሊዝ አቻው ጋር ኤዝፖር የሚሉት ወይም የፈረንሳይ የተስፋ ቡድን እንግሊዝን አምስት ለሶስት ሲያሸንፍ ሀትሪክ ሰርቶ ነበር። ስለዚህ በዚህ ምክንያትም የእንግሊዝ ክለቦች መልማዮች በሚገባ ይተውታል ያንን ጨዋታ። ከዚያ ባሻገር በዩሮፓ ሊግ የሩብ ፍፃሜ ጨዋታ ደግሞ በዋይተር ትሌን ቶተናም ላይ ግሩም ጎል አስቆጥሮ ነበር። ስለዚህ ከእንግሊዝ የድሜርከን ቡድን ጋር ይሁን ከእንግሊዝ ቡድን ከሆነው ከቶተናም ጋር ሲጫወት ጥሩ መጫወቱ የበለጠ የእንግሊዝ ክለቦችን ፍላጎት አነቃክቶታል ማለት ይቻላል። ወጣት ነው፣ ገና 22 ዓመቱ ነው። ረጅም የእግር ኳስ ህይወት ከፊቱ የሚጠብቀው ተጫዋች ነው። ነገር ግን ዋጋው ቀላል አይደለም። ደግሞ ፍራንክፉርት በርካሽ ተጫዋች አይሸጥም። በቅርብ ጊዜ ለምሳሌ ኦማር ማርሙሽን ለማንቸስተር ሲቲ ሲሸጥ 75 ሚሊዮን ዩሮ አግኝቷል። ከዚህ ዝውውር ከዛ አስቀድሞ 95 ሚሊዮን ዩሮ የወጣበት ዝውውር ነበር። 2023 ላይ ራንዳል ኮሎሙዋኒን ለፔዤ በሸጡት ጊዜ ሉካ ዮቪችን ለሪያል ማድሪድ በ63 ሚሊዮን ዩሮ ወይም ዌስትሃም ሴባስቲያን አሌን ሲገዛቸው 50 ሚሊዮን ዩሮ አግኝተዋል። በቀላሉ በርካሽ ተጫዋቾች የሚሸጥ አይደለም። የዛሬ ዓመት ገደማ ከፔዤ የተጫዋቾን ዝውውር ቋሚ ባደረጉ ጊዜ 165 ሚሊዮን ዩሮ ብቻ ነበር የከፈሉት። አሁን ሲሸጡት ከፍተኛ ትርፍ የሚያገኙበት ዝውውር ይሆናል። የፍራንክፉርቱ የስፖርት ዳይሬክተር ማርኩስ ክኖኸ ተጫዋቹን መሸጥ አንፈልግም ብለዋል። ያው ትክክለኛ ዋጋ ካልቀረበልን በስተቀር በሚቀጥለው ዓመት ቻምፒየንስ ሊግ ላይ እንጫወታለን። ይህንን ተጫዋች እንድንሸጥ የሚያስጨንቅ የፋይናንስ ችግር የለብንም፣ ብለዋል። በቅርብ ጊዜም ከኦማር ማርሙሽ ያገኙት ገንዘብ ከፍተኛ ስለሆነ እኛ ያስቀመጥነውን መቶ ሚሊዮን ዩሮ ገደማ ለመክፈል ፈቃደኛ ካልሆኑ በስተቀር ክለቦች ተጫዋቹን ለመሸጥ አንገድድም ብለዋል። በይሄ የውድድር ዘመን ላይ በጣም ትልቅ እድገት ያሳየ ተጫዋች ነው። መጀመሪያ በውድድር ዘመኑ አጋማሽ ከኦማር ማርሙሽ ጋር ልክ እንደው የክላውስቶፕ ሞለር ቡድን በሁለት አጥቂዎች እንደሚጫወት አይነት ግን ሁለት ከራሳቸው ሳጥን የመውጣት ነፃነት ያላቸው ማርሙሽ የበለጠ ወደ መስመር ይወጣል፣ ውጎ ኤኪቲኬም ወደኋላ ይሰባል። ግን እሱም ወደ ቻነሎች፣ ወደ መስመሮች ይወጣል። ሁለት እንዲህ አይነት አጥቂዎችን ግን አብረው የሚጣመሩ ተጫዋቾችን ነበር ይጠቀም የነበረው። ላቅ ያለ ቴክኒክ ያለው ተጫዋች ነው ኤኪቲኬ። አንዳንዶች በአውሮፓ ካሉ አሁን በሱ ዕድሜ ክልል ከሚገኙ የላቀ ቴክኒካዊ ጥራት ካላቸው አጥቂዎች መካከል አንደኛው ይሉታል። የኳስ ቁጥጥሩ፣ ድሪብሉ፣ በሁለቱም እግር ወደ ጎል መምታቱ፣ የሾት ቮሊዩሙ እንደ ታርጌት ማን ለመጫወት የሚያስችል ተክለቁመና ያለው ተጫዋች በመሆኑ በፍጥነቱ ሁሉ በ22 ዓመት ካሉ ምርጥ አጥቂዎች መካከል አንዱ አድርገው ይጠቅሱታል። ያው 15 የቡንደስሊጋ ጎሎች ነው ያስቆጠረው። ያን ያህል ግሩም ቁጥር አይመስለኝም፣ በተለይ በቡንደስሊጋ እየተጫወተ ላለ ተጫዋች ደግሞ። ኤክስጂው ወደ 21 ጎል ማስቆጠር እንደነበረበት ያሳያል፣ ወይም ብዙ የጎል እድሎች አባከን ነበር ማለት ነው። ነገር ግን ይሄ በሁለት አይን ሊታይ ይችላል። አንደኛው አሁን ያልኩት ነው፣ የጎል እድሎችን ማባከኑ እሳት የላሰ ጨራሽ አይደለም ማለት ነው። ይሄ ተጫዋች ሊያስብል ይችላል። በሌላ በኩል ግን እነዚህ የጎል እድሎች እንዲፈጠሩ የእሱ ሙቭመንት በጣም ወሳኝ ነበር። መጨረስ ደግሞ ፊኒሽንግ ደግሞ ተጫዋቾች እድሜ እየጨመሩ በሄዱ ቁጥር በጣም የሚሻሻል ነገር ነው። ስለዚህ የቦታ አያያዙ የላቀ ነው ማለት ነው። መሳቱን ብቻ ሳይሆን ለመሳት ምክንያት በሆነ ፖዚሽን ላይ መገኘቱን ማየት ያስፈልጋል የሚሉ ሰዎች አሉ። እና መጀመሪያ የውድድር ዘመኑን አጋማሽ እንደዛ ነበር ያሳልፈው ከዚያ በኋላ ማርሙሽ ሲለቅ ግን ልክ እንደ ኮምቢኔሽን ስለነበር ይታይ የነበረው የእሱ ብቃት ሊወርድ ይችላል የሚል ስጋት ነበር፣ የሁለት አጥቂዎች ጥምረት ስለነበር ግን ዲኖ ቶፕ ሞለር የክላውስ ቶፕ ሞለር ልጅ ምን አደረጉ? እዛ የሚጫወተው ማሪዮ ጎትሰን እንደ ፕሌ ሜከር ከአጥቂ ጀርባ የሚጫወት ፕሌ ሜከር አደረጉትና ሎን ስትራይከር የሚሉት ለብቻው ከፊት የፍራንክፉርትን የአጥቂ መስመር የሚመራው ተጫዋች አደረጉት። በሁለተኛው የውድድር ዘመን ማጋማሽ ሌላ ደግሞ ችሎታውን አየን ታርጌት ማን ሆኖ መጫወት የሚችል ጀርባውን ለጎል ሰጥቶ መጫወት የሚችል ሆልድ አፕ ማድረግ የሚችል በጣም ጥሩ ተጫዋች መሆኑን አየን እና ከጎል ማስቆጠር ባሻገርም ወይም የመጨረሻ ኳስ ከማቀበል ባሻገርም ጎል ባያስቆጠርም የመጨረሻ ኳስ ባያቀብልም ግን አዎንታዊ ፐርፎርማንስ ማሳየት የሚችል ተጫዋች እንደሆነ በሁለተኛ የውድድር ዘመን አጋማሽ በተለይ ከማርሙሽ መልቀቅ በኋላም ጭምር ብቃቱ ሳይወርድ እንዲህ አይነት የተሟላ አጫወት እያዳበረ ልክ እንደሚያደንቀው እንደ ካረም ቤንዜማ አይነት ወደ ጥልቅ ተስቦም የፕሌሜኪንግ ክህሎቱን የሚያሳይ ወደ ሳጥን ከገባም በሳጥን ውስጥ አደገኛ መሆን የሚችል ተጫዋች እንደሆነ የሚያሳይ ተጫዋች ነው። አሁን አንዳንድ ሰዎች ስካይ ስፖርትስ ኦስካር ጋርሲያን አናግሮ ነበር። ኦስካር ጋርሲያ የቀድሞ የባርሰሎና ተጫዋች ነበር። በኋላ ደግሞ በሃንስ ይህንን ተጫዋች አሰልጥኖታል። እንዲያውም የመሰለፍ ድል ለዋናው ቡድን የሰጠው በዴንማርክ ተጉዞ የውሰት ቆይታ አሳልፎ ከተመለሰ በኋላ እሱ ነበር። ለመጀመሪያ ጊዜ መሰለፍ ድል የሰጠው እና ሲናገር ምን ይላል? ለሁሉም አይነት አጫወት የሚስማማ አጥቂ ነው ይላል። ለምሳሌ አንድ ቡድን ዘለግ ላለ ጊዜ ኳስ ይዞ የሚቆይ የፖሴሽን ቡድን ከሆነ የትዕግስት ቡድን ነው። ስለዚህ ብዙ በፈጣን የመልሶ ማጥቃቶች ላያጠቃ ይችላል ለዚህ አይነት ቡድን ይሆናል፣ ምክንያቱም በላቀ ቴክኒክ የሚጫወት ተጫዋች ስለሆነ ድሪብል ማድረግ ይችላል፣ በጠባብ ቦታ ኳስ መሸፈን ይችላል፣ ጀርባውን ሰጥቶ መጫወት ይችላል፣ ከሌሎች ተጫዋቾች ጋር ሊንክ ማድረግ ይችላል። ግን ደግሞ በመልሶ ማጥቃት መጫወት ለሚመርጥም ቡድን ፈጣን ስለሆነ ለእንደዚህም አይነት አጫወት የሚስማማ ነው ይላል እና አንድ ይህንን የሚያረጋግጥም ቁጥር አለ። ለምሳሌ በዚህ የውድድር ዘመን በቡንደስሊጋው በመልሶ ማጥቃት ከሱ የበለጠ ብዙ ጎል ያስቆጠረ ተጫዋች አንድ ብቻ ነው ኦማር ማርሙሽ ብቻ ነው ከመልሶ ማጥቃት በኋላ ብዙ ጎል በማስቆጠር ስለዚህ የተጫዋቹን ፍጥነት ይነግረናል ይሄ በፈጣን ትራንዚሽን መጫወት ለሚፈልግም ቡድን ቢሆን እኔ እንዲያውም በአንዳንድ ሙሉ ለሙሉ አንድ አይነት ተጫዋች አይደለም ግን በቁመቱ በፍጥነቱ በተክለ ቁመናው መቅጠን ምናምን ከአሌክሳንደር ይስሐቅ ጋር የሚመሳሰል ነገር አለው። ልክ እንደ ይስሐቅ አይነት ገና ኢስተብሊሽ ያላደረገ ተጫዋች ቢሆንም ግን ያጫወቱ ባህሪያት ውስጥ በመጠኑ ከይስሐቅ ጋር በመጠኑ የሚቀራረብ የጨዋታ ባህሪ ስላለው ይስሐቅን ማግኘት የማይሆን ነው። አሁን ኒውካስል በሚቀጥሉ ዓመት በቻምፒየንስ ሊግ ይጫወታል። ደግሞ ለተጫዋቹ ይጠየቃል የሚባለውም ገንዘብ የሚቻል አይደለም ለብዙ ክለቦች። ስለዚህ ከይስሐቅ ጋር የሚመሳሰል ታይፕ ተጫዋች የሚፈልግ ክለብ ካለ ምናልባት የበለጠ ሊያስኬድ ይችላል። በጣም ከፍተኛ የሾት ቮሊዩም አለው። በቡንደስሊጋ ከሁሉም ተጫዋቾች በላይ ብዙ የጎል ሙከራ ያደረገው እሱ ነው። 117 የጎል ሙከራዎች አድርጓል። ይሄ ደግሞ በጣም የሚፈልግ ኳሊቲ ነው። የራስሙስ ሆይሉንድ እንደ አንደኛው ችግር የሾት ቮሊዩሙ አነስተኛ መሆኑ ነው። አንድ ፕሮግራም እንደሰራው አስታውሳለሁ። ይህንን በጨዋታ ከሁለት በታች የጎል ሙከራ ነው የሚያደርገው። በብዙ ጨዋታዎች ላይ ጭራሽ አንድም የጎል ሙከራ ሳያደርግ ይወጣል። ሙከራ ማያደርግ ተጫዋች ደግሞ ጎል አያስቆጥርም። ስለዚህ የሾት ቮሊዩም አስፈላጊ ነገር ነው። በዚህም በጣም ጥሩ ተጫዋች ነው። በትልቅ ክለብ የመጫወት ታሪክ አለው። በስኬት ባይሆንም እሱም አንድ ለርኒንግ ኤክስፒሪየንስ ነው። በትልቅ ክለብ ያለውን ኤክስፔክቴሽን እንዲያውቅ እድል ሰጥቶታል። በፔዥ ያሳለፈው ሁለት የውድድር ዘመን አንድ አመት ተኩል በለው ምክንያቱም በ2 24 ፌብሩዋሪ ነው ወደ ፍራንክፉርት የተጓዘው። ነገር ግን በፔዤ አንድ ተጫዋቾች ሁልጊዜም ከጥሩ ኤክስፒሪንስ ብቻ አይደለም የሚማሩት ከመጥፎም ኤክስፒሪንስ ነው። ኬቨን ደብሮይነ በቼልሲ ሳላ፣ በቼልሲ ቲየሪ ሆንሪ በዩቬንቱስ የተሳካ አልነበረም ቆይታቸው፣ ግን በኋላ ለብዙ ነገር በእጅቷቸዋል ጠቅሟቸዋል ማለት ይቻላል። እና እሱም እንዲህ አይነት ልምድ አለው። ስለዚህ ብዙ ክለቦች አሁን እየፈለጉት ነው። ዋጋው ከፍተኛ ነው። በጣም ፍራንክፉርት ሁሌም እንደዛ ስለሆነ የሚያደርገው ግን በብዙ ክለቦች እየተፈለገ ያለ ተጫዋች ነው። ኡጎ ኤኪቲኬ ወደ አንደኛው እንግሊዝ ክለብ የሆነ ጊዜ ሄዶ ሲጫወት ማየታችንም የሚቀር አይመስልም።